በዚህ ሰዓት ባለንበት ዘመን ሰዎች ከዑለማ ላይ ነቅል ከማድረግ ይልቅ ከሶሻል ሚዲያ መቀበልን እንደ ዒልም አድርገው የቆጠሩበት ዘመን ላይ ስለደረስን በዚሁ ምክንያት በዚሁ አጋጣሚ ደግሞ ይህንን ክፍተት በመጠቀም ኢብሊስ እና አጋሮቹ

አልእክትላፍ መቶ በመቶ አላህ ዘንድ ረሱል ዘንድ ዓለይሂ ሰላት ወሰላም ተወዳጅነት ባይኖረውም ከተፈሩቅ ያለው ልዩነት ግንኙነት ምንድን ነው የሚለውን ነው ዛሬ የምናየው። ብኢድንላሂ ተዓላ ይህን ያነሳንበት ዋናው ምክንያት ከመነሻችን ከርዕሳችን ዛሬ ላይ ኡመትል ኢስላም የተለያዩ መርዛማ ቃላት

ከሶሻል ሚዲያ መቀበልን እንደ ዕልም አድርገው የቆጠሩበት ዘመን ላይ ስለደረስን፣ በዚሁ ምክንያት፣ በዚሁ አጋጣሚ ደግሞ ይህንን ክፍተት በመጠቀም ኢብሊስ እና አጋሮቹ በኡማው መካከል ያለውን ልዩነት በማስፋትና ኡመተል ኢስላም ጀነት እንዳይገቡ ወደ አላህ እንዳይቀርቡ የማራክ ስራ ስለሚሰራ እመኑኝ፣ ፕሮጀክቶች ተነድፈዋል። በአለማችን ላይ በየጊዜው ይነደፋሉ። ላኪን ወመከሩ ወመከረ ላሁ ወላሁ ኸይሩል ማኪሪን ኡመት ል እስላምን ለመለያየት ስራ ይሰራል። ኡመት ል እስላምን በስስ ብልት በመግባት ልዩነት ለመፍጠር ምዕራባውያን አይተኙም። አጋሮች አሏቸው፣ ፈጻሚዎች አሏቸው፣ ህግ አውጮች አሏቸው። ላኪን አላህ ስብሓና ወተዓላ ምን ጊዜም ቢሆን ይሄ ከሂዳቸው ስራ እንዳይሰራ ቁም ነገር እንዳይሰራ ያደርጋቸዋል እንጂ አን ላ ስብሓና ወተዓላ ተከፈለ መስኡልየት ሃ ዲን ወኢን ተረከሁ ኩሉ ናስ

ጥበቃ ውስጥ ገብቷል ማለት ነው። ላኪን አይገባቸውም። ወላኪነም ላ ያፍቀሁን ወላ ያዕለሙን ዳመን አለ ከድሮ ከጥንት ጀምሮ እስከዛሬ ድረስ ይቆያል። ምንሁም መን ቃል አነ ረቡኩም ልዓላ ወሚንኩም መንቀተለ ላቢያ ወምንም መን ሰጀነ ልሙእሚኒን ወምንም መን የኩል ልሙስሊሚን ወምንም መን የእኩል ልሙስሊሚን የሙስሊሞችን ስጋ የሚበሉ የሉም? ዛሬ ላይ አሉ፣ በአካል የሚበሉ አሉ። እና ይሄን በማየት ዛሬ የምናየው

በዑለማዎች መካከል የሚደረግ ውይይት ነው። ይሄም የሚመጣው ከየት ነው ካልን፣ ሁላችንም ሰዎች ነን። ሁላቸውም ሰዎች ናቸውና እንደ ሰውነታቸው ልዩነት ይፈጠራል፣ ያመለካከት ልዩነት ይፈጠራል። ላኪን ይሄ ልዩነት ያመለካከት ልዩነት ወደ ቦግዝ አይወስዳቸውም ነበረ። አሁን ተፈርቁን ስንመለከት በእኽትላፍ እና በተፈርቁ መካከል ያለውን ጉዳይ ስንመለከት እንረዳዋለን። ይሄ ባመለካከት መለያየት አንደኛ ጥላቻ ላይ አይጥላቸውም ለጠላት አጋልጦ አይሰጣቸውም ዱንያ አኸራቸው እንዲጠፋ አያደርጋቸውም። በል አንዳንድ ጊዜ የነሱ መለያየት እንደውም ለኡማው ራህማ ሊሆን ይችላል ከይፈ ዳሊክ ለምን ምክንያቱም መስአላዎች ዲን ሰፊ ነው በስፋት በታዩ ቁጥር እንደየ አጋጣሚውና እንደየ ችግሩ መፍትሄዎችን ያቀርቡልናል ይሄ ነው የአይመተል አርባዓ ከነሱም በኋላ ያሉት ከነሱም በፊት ያሉት ዑለማዎች የአመለካከት ልዩነት ያኒ ሚን ቀልቢን ጣሂር ንጹህ በሆነ አመለካከት ቀልባቸው ለጥላቻ ሳይሆን ዲን ለመካደም። ዛሬ ላይ ግን እንደዛ አይደለም። ያኔ ዱላ አይማዘዙም፣ ያኔ አይሰዳደቡም፣ ያኔ ጀርባ አይሰጣጡም፣ ያኔ ያንዱን ዕልም አንዱ እንዳይከታተል አያደርጉም። ያኔ ጥላቻ በቀልባቸው ውስጥ ህግ ዳዝለው ለሌሎች ነግረው ሌሎች ጋር አያጋጩም፣ ሌሎችን ሰዎች ከላ ዛሬ ላይ ግን ይሄ ነው እየሆነ ያለው። ከሌን ተወው እንደዚህ ነው። እንደዚህ ስለሆነ ከሱ ቁጣት ጋር ጃህሉን ምንም የማያውቀው ልጅ ገና ምንም የማያውቁትን ማውቁትን በእንዲህ አይነት መልኩ እየተደረገ ነውእና የመጀመሪያው ፊራእይ አልእክትላፍ ፊ ወጅሃት ነዛር የመጀመሪያው እንዳለው ይሄ ነው። ወጅሃት ነዛር ይኖራል። ለምሳሌ ያው ታውቃላችሁ መሳድር መሳድር አዲን ብለን የምንቆጥራቸው ቆጥራቸው አሉ። የመጀመሪያው አልቁርአኑ አልቁርአኑል ከሪም ነው። ሁለተኛው ሱነ ነበዊያ ሰለላሁ አለይ ወሰለም ሶስተኛው አልእጅማዕ እጅማዕ አልዑለማ ነው አራተኛው አልቂያስ ነው አምስተኛው አልእጅቲሃድ እነዚህ ውስጥ ካጣ ምን ያደርጋል እጅቲሃድ ያደርጋል እጅቲሃድ ካደረገ ደግሞ የእሱ እጅቲሃድ ከሌላው ሊለይ ይችላል ሁለታቸውም ግን አልተለያዩም ፊድ መሰለ ዒልም ላይና ያላቸው ያሉት ሁለቱም ይሄ ነው ራእይ ላይ ልዩነት ሲፈጠር ማለት ነው ኩሉ ሸክስ የረል አምረ ቢጦሪቀት ሙክተሊፋ አው ቢዛዊየት ኡኽራ አንዱ በሌላው ያያል አንዱ በሌላው ላየው ይችላል ያን ጉዳይ ምክንያቱም መሰረታዊ ጉዳይ ላይ አልተለያዩም ከመሰረታዊ ጉዳይ ልዩነት ሲትን መስተሩን ሲያጡት ማለት ነው ወይም ደግሞ ግልጽ ያልሆነላቸው ነገር ያልተረዱት ካለ ማለት ነው ሊአነናስ ተክተሊፍ ፊልዕልሚ ወልፈህሚ ወልአራ ሰው ሁሉ አንድ ዓይነት እውቀት አንድ ዓይነት አረዳድ አንድ አይነት የሄወ ዘይቤ የለውምና ስለሚለያይ በዛ መልኩ የሚፈጠር ልዩነት እኽትላፍ ተብሎ ይጠራል ይሄ ደግሞ የጣማ ቀን ድረስ ያማ ቀን ድረስ ይቆያል። በዑለማ መካከል የዑለማ ስራቸው የሆነው ማገናኘት፣ ማገጣጠም ራዕያቸውን አዳእ ማድረግ የመሳሰሉት ነገሮች ይመጣሉ። ይሄ ቦታ ላይ ለየው ይችላል፣ ዘመን ላይ ለየው ይችላል ማለት ነው። አልኢኽቲላፉ ሸርዐን ከሸር አኳያ እጅቲሃድ የሚያስፈልገው ጉዳይ ብቻ ላይ ነው ሊለያዩ እንጂ ሸርዖ ያስቀመጠውን ነገር ተለያይተው ማያውቁም፣ ሊለያዩም አይችሉም። ዛሬ ላይ ግን ያለው ልዩነት ዛሬ ምዕራባውያን እየሰሩብን ያለው እዛ ላይ ነው። ቁርአንን የሆነ አያት ሙተሻቢ የሆነውን ያመጡና ሙስሊሞቹን እውቀት የሌላቸውን ሰዎች ወደ ኋላ ያስቀሯቸዋል። መጽሐፍ ያትማሉ፣ በዚህ ዙሪያ ላይ ያትማሉ። ከቁርአን ውስጥ አንድ ታያት ያወጡና ሙስሊሞች፣ እናንተ ጋር እኮ እንደዚህ ነው፣ ይሄ ነገር እኮ እንደዚህ ነው

ላኪን ወመል ቂያማ ሐስራ ላይ ቁጭት ላይ ነደም ላይ ይወርቁበታል። ዛሬ ሙስሊሞችን ይለያያሉ፣ ነገ ያለብሱበታል። በዚህ ነው እየተለያየን እየተጋደልን ያለነው። ሙስሊሙ ሙስሊም ሲገለው ነው ሙስሊሙ ሙስሊም ሲያስገድለው፣ ሙስሊሙ ሙስሊም ሲሰድበው የምናየው። በል እንደያ አቅሙ በሀገራችን ላይ በመስጂድ ውስጥ ገብቶ ላኢላሃ ኢለላህ ብሎ ሶላት ሰግዶ ሶላት ጨርሶ ይመታታል፣ ማሀ ያኽዋን፣ ይደባደባል፣ ይደማል፣ ጥርስ ይሳበራል ይካሰሳል የትሩክ ዲንላህ ወየድሃብ ኢላ ሸይን ገይሪላህ የተሐከም ሁናክ ሀል ሃዛ ዲን ቢላህ ኢላ አይነ ወሰልና ኢኽዋን፣ ወደ ምንድን ነው ያለንበት ሂደት? ለዚህ ነው ይሄን ጉዳይ እያነሳ መወያየት ያስፈልጋል። ጠብዓን ይሄ የማያስጨንቀው የለም፣ ሁሉም ሰው ያስጨንቀዋል። ሁሉም ነገር ያስጨንቃል። ምክንያቱም የቀረችን እንቁ ነገር ይሄው ዲናችን ነው፣ ከሱ ውጭ የለንም። እሱ ውስጥ ከገባ ደግሞ ችግሩ እየበዛ ስለሚመጣ ማለት ነው። አልክትላፉ ተነውዑ አልአራ ፊ መሳኢል እጅትሃር ያለቲ ላተሙሱ ሱል ዲን እችን ቃዳ፣ ይሄን ፎርሙላ በደንብ አድርገን እክትላፍ ማለት መሰረታዊ የድን ጉዳዮች ነስ ያለባቸውን ነገሮች የማይነፉ አመለካከቶች ማለትና ማለት ነው። ይህ እክትላፍ ይባላል። አላህም ለዚህ ነው ወላያዛሉነ ሙክተሊፊን ላ መርሐመ ረቢ ብሎ ያስቀመጠው ይለያያሉ፣ ሰዎች ይብላል። አላህ ኢባዶቼ፣ ባሮቼ ልዩነት ይፈጠራል በአመለካከት። አላህ ያዘነለት ሲቀር፣ ቀጥተኛውን መንገድ የመራለት ሲቀር። ምናልባት አንዳንድ ጊዜ ድል ለመካደም ብለው ነው እንጂ በአብዛኛው እንትን አይሉም። እና እንደ አይነት ሰዎች ይኖራሉ፣ አላህ ያዘነላቸው ሲቀሩ ልዩነት ይኖራል። መልካችን፣ አሁን እዚህ ውስጥ ያለነው በሙሉ ይለያያል አይደለም? ሁላችንም እኮ ከሌ ከሌ ነው አንፈራራ። ወከዛሊከል አራኡ ተኽተሊፍ ከልአልዋን ልዩነት በአመለካከትም እንደዚህ ይኖራል። ይህ ወደ ጥላቻ ሊወስደን አይገባም ነው፣ ዋናው ነጥብ ይሄ ነው። ይሄ ልንጋደል ልንጣላ ልንኳረፍ አንዱ ከአንዱ እንዳይማር ሊያደርግ አይገባም ነው፣ ዋናው ትልቁ ነገር ይሄ ነው። አልእክትላፍ እንደዚህ ከሆነ ይሄኛውስ አልፍትራቅ፣ ምን ተብሎ ይጠራ? ፍትራቅ ምንድን ነው? እኛ ዋናው ታርጌታችን፣ አላማችን፣ ሀደፋችን ይሄ ነው። አልፍትራቁ ሉጋተን ወልንፊሳሉ ወልንቂሳም ባዕድ ኢጅትማዕ እፍትራቅ ብሎ ማለት አላህ የከለከለውና ትልቁ ነገር ነዓም እክትላፍም እኮ መምዱህ አይደለም የሚመሰገን አይደለም ያው ሲቸግር ስለመጣ እንደዚህኛው ደግሞ ክፉ ስላልሆነ እንጂ ይህንኛው ግን ምንድነው አልንፊሳል ወልንቂሳም ባዕድ ኢጅትማዕ በቋንቋ ደረጃ ስንወስደው አንድ ነገር ከተሰበሰበ አንድ ከሆነ በኋላ መለያየት ማለት ነው እፍትራቅ ብሎ ማለት ይሄ ነው ሰዋአን ካነ ጀሰድየን አው ማዕናውየን በአካል ሊሆን ይችላል። በውስጣችን በስሜታችን ሊሆን ይችላል። በአመለካከታችን ሊሆን ይችላል። እኔ ነኝ የጀነት ሰርቲፊኬት የያዝኩት እንደሚለው ማለት ነው። ከኔ ውጭ ሙስሊም የለም። መን ዐይየነ ለከ ሀዛ፣ መን ዐለመከ ሀዛ። ፈነቢ ዐለይሂ ሶላቱ ወሰላም ካነ የሽመል አልሙስሊሚን ወልሙናፊቂን ማ ዐለመሁ ካነ የዕለም አነ ሃኡላኢ ሙናፊቁን ከነቢ ዓለይሂ ሰላቱ ወሰላም በዘመናቸው ሙናፍቆች አብረዋቸው የሰግዱ ነበር ያውቃሉ። ጃሂሎች አብረዋቸው የሰግዱ ነበር ያውቃሉ። ላኪን ረሱሉላህ ሰለላሁ ዓለይሂ ወሰለም አንድም ቀን ፈጢ አልተናገሩም። ሊአነሁ አክረሙልከልክ ወነህኑ አትባዑ እኛ እሳቸው ተከታይ ነን፣ አይደለንም ነን። የረሱሉን ሱና ዓለይሂ ሰላቱ ወሰላም ተጥቢቅ ካላደረግን እሳቸው ወደር ማለት ውሸት አይሆኑም ወይ? ከነቢ ዓለይሂ ሰላቱ ወሰላም እዛው መካከላቸው ሙናፊቆቹን በአካል ያውቋቸዋል። ላኪን አንድም ቀን ስለ ነሱ ተናግረው ያውቅ አንድም ቀን ስለ ነሱ እንደዚህ ናቸው ብለው በይፋ እከልያን ተብለው ታዕይን አድርገው አይናገሩም። ላኪን ስራቸውን ይናገራሉ። በል የሽረሕ ወይ ወጥሕ ወይ ፈሕም ናስ አንሓቃኢ ሃኡላኢ ልሙናፊቂን ወልኩፋር ነቢ ዓለይሂ ሰላቱ ሰላም ይሳጩ ዓላማ ጉዳዩን መግለጽ ነበረ። ሰዎቹ እሜትን ከፈለጉ ሰዎቹ ጀነት መግባት ካልፈለጉ ሰዎቹ እመቱም መከፋፈል ከሆነ ስራቸው ስራቸውን ነበር የሚያዋግዙት። ላኪን ሁም አይቀበሉም አይመሩም፣ ምክንያቱም ወጥተዋል ከዲነል እስላም ላኪን ተሸቡህ በማድረግ የእስላም ካባ በመልበስ ካባ በመልበስ ኡማውን መለያየት ነበር ስራቸው። ማዕዛሊክ ነቢዩ አለይሂ ሰላቱ ወሰላም እንደዚ ሆኖ እያዩት እንኳን አይናገሯቸውም ነበር በይፋ አንተ ሙናፊቅ ነህ አንተ እንዲህ ነህ ከሌ ሙናፊቅ ነው እንደዚህ። አንድ ሀዲስ ጥቀስልኝ ይሄ ካለ ነቢያችን አለይሂ ስላቱ ወሰላም አንድ ሀዲስ ላይ በዚህ ዓይነት መልኩ መንሃጃቸውን አስተላልፈው ከሆነ ዛሬ ላይ ሁጃ አርገን ልንይዘው እንችላለን። አንድም አላየንም፣ አልሰማንም። ላኪን ቀን ይወድሕ ነቢይ ዓለይሂ ሰላቱ ወሰላም ዐኒል መውዱዕ ርዕሱን ግን በጣም አርገው ዓላማቱን ሙናፊቅ እያንዳንዱን በደንብ አድርገው ያብራሩት ነበረ። አልሙሂም አልኢፍቲራቁል መካኒ ያው ፍክሪ መካኔ ሌሎች ሌሎች ነገሮችም አሉት። እነዛን እንደው ሉሆ የሆነውን እንተውና ዘመን ጊዜ ለመጠበቅ

መዕራባውያን ከትናንት ጀምሮ እስከ ዛሬ ድርስ ይህም ፕሮጀክት ይሰሩልሃል፣ ፎርሙላ ይቀምሩልሃል፣ ወጥመዱን ያመቻቹታል። እዛ ላይ እንድንገባላቸው ይፈልጋሉ። አሏቸው በዓለማችን ላይ ጽዎች አሏቸው። ላኪን አቅል የሆነ ሙስሊም ሊማ ሃ ብሎ መጠይቅ አለበት። ነምንድን ነው ነቢያቻ ዓለ ስላት ወሰላም እንደዚህ አስተምረዋል? ዛሬ ላይ ነምንድንነው እንዲሄሆን ነው? ምንድን ነው ችግሩ? ምንድና ያጠረን ማና ይገባበት ዲን ሊ ውድ ጉዳይ ስለሆነ እንደው ዝም ብለን አልጋ ባልጋ እንደው ጎንበስ ቀና በማለት ብቻ አይደለም ጀነት የምንገባው፣ እሱም በመጠበቅም ነው። ምክንያቱም የሚያጠፋው አካል አለ፣ ከኋላ እየሰራበት ያለ አለ፣ መኖርህ በራሱ ኤግዚስተንስ የማያስታው አካል አለ። ዘን ፈላቡበሚ ማዕሪፈት ሃህሓቃይቅ ፈሊማዳ አክተለፍና ፈሊማዳ አክተረቅና ፈሊማ ሃልቡ ፈሊማ ሃል ተቃቱል ፈሊማ ሃል ተሻቱም። ለምንድን ነው የምንጋደለው? ለምን እንስተጋደባለን? ለምን እንለያያለን? ለምን አንመካከረም? ልምንቁጭም ልከለማኒዝም ይህን ጥያቄ ማንሳት አለበት ኡማው። ይሄ ካልሆነ ችግሩ እየሰፋ ይሄዳል። ምን ሐይሱ ሑክም ሸርዒ ስንመለከት የሁለቱ ጉዳዮች እክትላፍንና እፍትራቅን ስንመለከት አልእክትላፍ መቅቡል ፊ መሳኢል ስሃድ ሚስለ እክትላፍ ልፉቃሃ ተቀባይነት ያለው የአመለካከት ልዩነት ፉቃሃዎች፣ አንዱ ለምሳሌ ሴትን መንካት ወዱ ይፈታል ሌላው አይፈታም። ለምሳሌ አሁላመስት ወንድሳ የሚለውን ተለያዩ፣ በፈህም ተለያዩ። ግልፅ ያለ ነገር አላገኙም። ግልፅ ያለ ነገር አተው ሳይሆን ማለት ጠፍተው ሳይሆን እነሱ አልደረሱበት ሊሆን ይችላል። አላህ ያውቀዋል። ላኪን ይህንን የሁሉም ረእያቸው መሕተረም ነው። የዛም የዛም እትራም ይደረጋል። መሳኢል እንሂቃ መሰለን ሌሎች ሌሎች ነገሮችም እንዲህ ልዩነት ያለባቸው ነገሮች ላይ ጥላቻ ሊፈጥሩብን አይገባም በመካከላቸው

ከቅርብ ዓመታት ጀምሮ ብቅ ብቅ እያሉ ልዩነቶች ዛሬ ይሄ የተረገመ ሶሻል ሚዲያውም እያጋነነው ስለመጣ እንጂ ማለት ነው። ዓለማችን ላይ የሚታወት ብዙ ነገር አለ። ዲን መስሏቸው አካላቸውን በቢላዋ የሚቀዱ ሰዎች ታገኛላችሁ፣ በሰንሰለት የሚደበድቡ ታገኛላችሁ፣ የሚጨፍሩ ታገኛላችሁ፣ የሚዘሉ ታገኛላችሁ፣ ከንት የሚወጣ ታገኛለህ። ይሄ ዲን ተብሎ ይያዛል። ሌላም ሌላም አለ። ቀብር እያመለከ ዲን ነው ብሎ ይይዛል ድንጋይ እያመለከ ቅብር ዲን ይመስለዋል ላም እያመለከት ዲን የሚመስለዋል። እንደው ወደነዛ ሳንሄድ ሙስሊሙ መካከል ራሱ የሚታዩት ማዕት ነገር አለ። ሌላ አልሐምድ ሀገራችን ላይ የለም ብዙ አይደለም። አሁን ግን እያቀጠቀጠ እያቀጠቀጠነ ያለው እከሌ እንደ ሃዊ እንደሃዊ ምናዊ ምናዊ ምናዊ ስያሜው አያልቅም። ምክንያቱም ሁልጊዜ ሸይጣን የሚፈበርካቸው ነገሮች አሉ። ለምን እኛም መለያየት የሱ መሽሮዕ ነው የእሱ ፕሮጀክት ነው እኛም ማጥፋት ጀሃነም ይዞ መግባት የእሱ ዋነኛ ስራው ሄ ነው። ሌላ ስራ የለውም። ትንሽ ሰዎችን እንጂ አንተን የሚያመሰግኑ አታገኝም ነው እኮ ያለው ለአላህ ደፋር ንጹህ የሆኑ ሙክሊሶች ካልሆኑ በስተቀር ብሎ ለአላህ የተናገረበት ሁኔታ ስላለ ቃለ ኢብኑ ተይሚያ ረሒመሁላህ ተዓላ ወማ አድራከ ብኒ ተይሚያ ሲላሁ ዲን እንዲህ ብለው ተናግረዋል። አልእክትላፉ ልመድሙም የተረገመው የተወገዘው ልዩነት አሉ ማካነ ካነ ፊ ኡሱሊ ዲን ቁርአን እያለ ነቢዩ ዐለይሂ ሰላቱ ወሰላም የተናገሩት ሀዲስ እያለ ዑለማ ያስቀመጡት ነገር እያለ ይሄ እንደዚህ ነው ብሎ ድርቅ የሚል ሰው ይሄ አመለካከት ልዩነት የሚፈጥር ይሄ ነው፣ መዝሙም አሉ። ወልእክትላፉ ሳኢግ ማካነ ማ አልእጅትሃድ ተቀባይነት ያለው ለኡማው ጠቃሚ ያለው ግን እጅትሃድ አድርጎ

በነቢዩ ዓለይሂ ሰላቱ ወሰላም በብዙ አስቀምጠውታል። እክትላፉ እክትላፉ ሓ የባዕድል ፍሩዕ ነቢዩ ዓለይሂ ሰላቱ ወሰላም የተለያዩበት አለ። እክትላፍ ለምሳሌ በኒ ቁረይዟ ሂዳችሁ፣ እዛ ስገዱ አሉ። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ቃላቸውን ለመፈፀም በንጹህ ልቦናቸው የተለያዩ አሉ። መንገድ ላይ ሶላቱ ደረሰ። አንዳንዶቹ ዘ ምን ሰግደው አሉ። አንዳንዶቹ ደግሞ በኒ ቁረይዟ ካልደረሳችሁ እንዳትሰግዱ ማለታቸው ስለሆነ በዚህ ነው የተረዳነው፣ እዛ ነው የምንሰግደው አሉ። ረጃው ምን ሁናት ወደ ነቢያችን ተመለሰ፣ አለይሂ ሰላቱ ወሰለም። ለነቢያችን ሰለላሁ ዐለይሂ ወሰለም ይሄ ከበር ደረሳቸው። ማንኛቸውንም አላወገዙም። ሁለታቸውም ያረዳድ ችግር ነው ያለው። ከነብይ አለይሂ ሰላቱ ወሰለም እነዛኞቹ ያሉት ምንድነው ጉዳዩን አሳሳቢነቱን ለማስረዳት እንጂ ሶላት እንደዚህ መንገድ ላይ እንዳንሰግድ ይከለክሉና፣ ሶላቱ ከደረሰማ መስገድ አለበት አሉ፣ ሰገዱ። እነዛኞቹ ደግሞ አይደለም

ለሰባ ሦስት ይለያያሉ ኡመቶች ብለዋል ነቢዩ ዓለይሂ ሰላም። ግን መቼ ነው፣ እዚ ላይ መቆም ያስፈልጋል። መቼ ነው ይሄ አናውቅም። ዛሬ ላይ ያለውን ፍረቀል እስላም በዚ ላይ ማስገባት ፈል ሆም ሚን አዱም ጀህል ሊሆን ይችላል አናውቅም። ምክንያቱም በዚህ ዘመን ላይ ናቸው ቢሉም ነቢዩ ዓለይሂ ሰላም ታይም ሪፈረንስ አላስቀመጡልንም። የጊዜ ገደብ ስላልተቀመጠ ማለት ነው فإن شاء الله تعالى لسام من تعلق اختلاف بين هذين المعنيين በሁለቱ መካከል ያለውን ልዩነት ዳረብና አህያና ምን ሐይሱል አፈር እናነሳለን ባላህ ፍቃድ። አላህ ስብሀነወተዓላ ሳይለያዩ ለዲን ኑረው በዲን ላይ ኑረው ዲናቸውን ተንከባክበው ለላህ ብቻ ኑረው ጀነቱል ፊርደውስ ከሚወርሱ ሰዎች አላህ አድርገን። አላህ የከይደል ካኢድን አላህ ይጠብቀን። አላህ ምዕራባውያን ከሚሸርቡት ሽረባ፣ ምዕራባውያን ከሚያመጡት ተንኮል አላህ ይጠብቀን።